ሰላም ጤና ይስጥልኝ፣ እንዴናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና እንግዲህ ታውቃላችሁ፣ ብሩኬን ሊጠይቁ ሄኖክና ፍጽ የብሩኬ ቤት በሄዱበት ሰዓት መጨረሻ ላይ ምን እንደተፈጠረ ሁላችንም እናውቃለን። አስደንጋጭ ነበረ። እሱም ደግሞ ቴዲ ድንገት መጥቶ ነበረ እና ያው ትንሽ ጭቅጭቅ ተነስቶ ነበረ እኛ ደግሞ ሰላም ፈጠሩ ብሩኬ በመሄዱ በጣም ደስ ብሎን ነበረና ነገር ግን ሌላ ችግር ደግሞ ዛሬ ተከስቷል። ቡራ እንግዲህ በቃ ሄዳለሁ ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም እያለ ይገኛል። ቡራጌ ተረጋጋ፣ እኔ ተረጋጋ ነው የምልህ። ምክንያቱም ማለት ነው አሁን ነገሮች በጥሩ ሁኔታ እየሄዱ እያለ ገና ለገና ያ አንድ ትንኝ የሆነ ልጅ መጣ ብለክ ወይንም ደግሞ ሌላ ነገር አለ ብለክ ዘራፍ ዘራፍ ማለት የለብህም። በዚህ አጋጣሚ ማለት ነው አሁን ትልቅ እንትን ውስጥ የገባችሁ ችግር ውስጥ የገባችሁ ሀይሚዬ ናት። ሀይሚዬ በቃ አንዱን ስትለው አንዱ፣ አንዱ ስትለው አንዱ። አንተ ቢያንስ ማለት ነው ወንድ ነክ ትወጣዋለክ ነገሮችን ማለት ነው፣ ግን ለሀይሚዬ ግን በጣም ከባድ ነው ከምላችሁ በላይ ማለት ነው ምክንያቱም በሁለት መንገድ ነው፣ ሁለት ሶስት መንገድ ነው የተጠለፈችው። ማለት እዛ ያችኛዋለች ቴዲ አለ ሄኖክ አለ ቡ- ኧረ በጣም ነው የተያያዟት፣ እና ማለት ነው አሁን ራሱ እየለመነች ነው ያለችው። እኔ አሁን ዛሬ ከተሰራው ቪዲዮ ላይ ካየሁት ቪዲዮ ላይ ቡራ ብትረጋጋ መልካም ነው ብዬ አስባለሁ። እየለመነች ነው ያለችው፣ አትሄድም እያለች ነው። ባለፈው ዘለህ ገብተሃል አለ ቤቷ ሰተት ብለክ መኖር አለብኝ መኖር አለብኝ ብላ ገብተሃል። አሁን ደግሞ ድንገት ተነስተ እወጣለሁ ማለት አይቻልም። መብቷ ነው አትሄድም ማለት ማለት ነው። ስለዚህ ተረጋጋ ነው የምለው። ምክንያቱም አሁንም የአትሄድ የሚባለው ልጅ አይታችሁ ከሆነ ዛሬ ቪዲዮ ተለቋል። በፍፂ ማለት ነው ፍፂ አናግሮት ነበረ እና ሁለታችሁን በቃ የሆነ ነገር እንትን ለማለት ነው የሚፈልገው በቃ ለማለያየት ልጁ ተልኮ ነው የመጣው አልኳችሁ በቃ ምክንያቱም ምንድን ነው ሀይሚን እየጎዳት ነው ያለው ሀይሚን በጣም እየጨቆናት ነው ያለው እያለ ነው ማለት ነው እና እኔ አዋቂ ነኝ እያለ ነው ስለዚህ አንተ ደግሞ ብሩኬ ለሀይሚ ምን ያክል ቦታ እንዳለህ ማሳየት አለብህ የምን ጥሎ መሄድ ነው ጥላ ሄድክ ማለት ማ ተመልሶ ትሄድ ቤት ውስጥ እንዲኖር ነው የምታደርገው። አንተ እንደፈለገ ሀይሚ ላይ ማለት ነው እንዲጫወትባት፣ እንዲጮህባት እንደፈለገ በየቀኑ ቤቷ እንዲመጣ እያደረግ ነው ጥላሃት የምትሄደው ለምን? ጭራሽ ይህንን ሀሳብ ማምጣት የለብን በፍጹም ማለት ነው። ስለዚህ ተረጋጋና ማለት ነው ተረጋግተክ አስብበት ተነጋገሩ። አሁን ስለ ትናንት ነው አይደለም። ትናንትና እንዲያልሽኝ እንዲያልሽኝ እያልክ ነበር። እና ትናንትና በጣም ስሜታዊ ነበር። ሰው ስሜታዊ ሲሆን በጣም ብዙ ነገር ይናገራል፣ ብዙ ነገር ይላል። ስለዚህ የትናንትናውን ሳይሆን ያለፈውን ማስታወስ አለብህ እና ደግሞ የነገውን። አሁን ስለ ልጅቷም እየነገረች ነበር፣ እየጠየቀች ነበር። አንተም እየመለስክላት ነው እኔ እና እሷ ምንም አይነት ግንኙነት የለንም ያለፈው አልፏል እያልክ ነው አደለም? ሰው እንደዛ ከሆነ ለምንድን ነው አሁን አንተ ለመሄድ ወይንም ደግሞ ራስሽ እንችለሽ ኑሪ የራስሽን ህይወት ኑሪ ምናምን፣ እኔ ከዚህ በኋላ በቀኝ ከአንቺ ጋር መገናኘት አልፈልግም እያልካት ነው ማለት ነው። ይሄ ምንድን ነው? እሷ ተስፋ እንድትቆርጥ ሌላ ነገር እንድታስብ እያደረግካት ነው ያለው እና ብራ ብትረጋጋ መልካም ነው። ሴት ልጅ በጣም ጫፍ ደረጃ ከደረሰች ማለት ነው አትቆምም፣ በነገራችን ላይ አትቆምም። ይቅርታ ብትባል የፈለገ ታምር ብትባል ማለት ነው አትቆም። ስለዚህ እሷን መጥፎ ነገር እንድትናገር አታድርጋት። አሁን ጥሩ እየሄዳችሁ ነበረ፣ ግን በመጨረሻ አንተ ማለት ነው እንትን እያልክ ነው እየተሸነፍክ ወይንም ደግሞ የሆነ ክፍተት እየፈጠርክ እየመጣ ነው ማለት ነው። እና ይቅርታ ቤተሰብ ግን ጉንፋን ይዞኛል በነገራችን ላይ እና ሊያስነጥሰኝ እየታገለኝ ነው። እና ማለት ነው እንትን በል ቦታ ክፍተት ቦታ አትስጥ ለትሄዲ ማለት ነው። ለትሄዲም ሆነ ለዛችኛዋ ልጅ ማለት ነው። ስለዚህ ሁለታችሁ መነጋገር አለባችሁ። እኔ እንደማትለያዩ እርግጠኛ ነኝ። ግን ይሄን ነገር ደግሞ ለምን አንተ እንደዚህ አይነት ሀሳብ ታመጣለክ? ለምን መጣ? ለምን ትሄዳለክ? ለምን እና ማለት ነው ምንድን ነው ያለው? እንደውም ትላንትና ቴዲ ወደ እናንተ ጋር ሲመጣ ይቅርታ ሊጠይቅ እና ደግሞ ያለውን ነገር ሊናገር እንደዛ ነው የመጣሁት፣ ቡራንም ደግሞ ታሟል ስለተዋለ ልጠይቀው ነው የመጣሁት አለ። ግን በዛ ሰዓት ስሜታዊ ሆናችሁ ሁላችሁም ተነሳችሁ፣ ሄኖክም ተነሳ መደባደብ ጀመረ። እና አሁንም ቢሆን አሁንም ቢሆን በእልህ ሳይሆን ማለት ነው በእልህ ሳይሆን ራስ ብሩኬ፣ ሀይሜ ለብቻችሁ አገኙት ይሄንን ሰው ለብቻችሁ አግኝታችሁ ከእናንተ ምንድን ነው የሚፈልገው? ስለ ሐይሚ በነገራችን ላይ አይመለከተውም። የሚመለከተው ነገር የለም። ስለ ሐይሚ ማለት ነው እና ሐይሚም ወይ ቪዲዮ መስራት አልችልኩ እያስነጠሰኝ ነው ወይ አምላኬ ወይ አዲስ አዲስ ጉንፋን ማለት ነው እያስነጠሰኝ ቤተሰብ ያቋርጠኛል በስላሴ ወይስም አየር ሲቀየር ማለት ነው እንዴት እንዳደረገኝ ትናንትና እኮ ነው የጀመረኝ። እና ውዶቼ ለማንኛውም ማለት ነው መናገር አልቻልኩም። ሐይሚና ቡራ ማለት ነው አናግሩት ቴዲን በስርዓት በቃ ፍፄም ሳይገባ ሄኖክም ሳይገባ ማለት ነው ሁለታችሁ ብቻ አናግሩት። የመጨረሻ ሐይሚዬ እኔ ጣልቃ እንድትገባ አልፈልግም። በህይወቴ እኔ ራሴ ወጠዋለሁ ወይም ለቴዲ በቃ ከህይወታችን ውጣ ቢሁ በስርዓት ሳትናደጅ ምን ሳቲ። ቡራም ደግሞ ማለት ነው ተረጋጋና ተረጋግተህ ማለት ነው አስረዳው፣ ምንድነው ከኛ የምትፈልገው? በቃ ከህይወታችን ውጣ በሉት። በቃ እልህ የሌለበት ነገር ማለት ነው። እና ግን እልህ ውስጥ ትገባለ ሄኖክ ያዘው ምናምን ከዛ እሱ ተመልሶ ወጣ። እንደዛ እንደዛ መሆን የለበትም እና ያለውን ነገር ተነጋግራችሁ ፍቱ። ትደምላችሁ አሁን ቢሆን ማለት ነው ነገሮች ይፈታል። ስለዛች ደግሞ አታስቢ ሐይሚዬ ስለዛች ስለ ልጅቷ አታስቢ። ያለፈ ነገር ያለፈ ነው። እሱም እየተናገረ ነው ማለት ነው። አሁን እናንተ ስለ ሁለታችሁ ብቻ ነው እና ደግሞ ይህንን ሰው እንዴት አድርገን ማስወጣት አለብን። የእናንተ ድክመት ነው እንጂ እስካሁን ራሱ አይቀመጥም ነበር ቴዲ ማለት ነው። ግን እናንተ መጀመሪያ ሁለታችሁ አልተግባባችሁም። ከዛ ሌላ ሰው ደግሞ ሲጨመር የበለጠ የሆነ ብጥብጥ ተጀመረ ማለት ነው። እና እንደዛ መሆን የለበትም። እባካችሁ እባካችሁ፣ እኔ ብሩኬ ሲሄድ ሀይሚዬ ጋ ደስ ብሎ ነበር። በነገራችን ላይ በጣም ነበር ደስ ያለኝ። ግን እንደምታዩት ነው። አሁን ደግሞ ሌላ ነገር ማለት ነው። ጭራሽ አከረረው። ቡራ ቡራ፣ ደግሞ አታክርር ነገር ማለት ነው። ነገርን በረድ፣ ቀዝቀዝ አድርገውሽ፣ እንደዛ ቢሆን መልካም ነው ብዬ አስባለሁ። ለማንኛውም ውዶቼ ማሮቼ፣ ይበቃኛል ይበቃኛል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ውድላችሁ፣ ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ንስ ወቱቱና ወደ ሀያ ሺ አስገቡኝ ማለት ነው። ወደ ሀያ ሺ አልገባም ብሏል። አልገባም ከአስራ አምስት ሺ አይደል አንነቃነቅም የፈለገ ታምር ይምጣ እንጂ ወንበሬን አለቅም ብሏል። እንደ አገር መሪ መንግስት ማለት ነው። ወይን እናቴ እና ደናው ነ ተሰርተሽ የደራ ልጅ ቤተኩለ